አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 11፣ በዚች ቀን በንጉስ መክሲሚያኖስ ዘመን ቅዱስ ቴዎቄጤኖስ በሰማይትነት አረፈ። ይህ ቅዱስ አስቀድሞ ወታደር ነበር። ትጥቁን በንጉሡ ፊት ጥሎ በክብሩ ባለቤት በጌታችን ኢየሱስ ክርስቶስ ታመነ። ከእርሱም ጋራ ብጽዕት እስክንድራ አለች። ንጉሱም ሰምቶ ተቆጣ። ልብሱን አስወልቀው የሴቶች ልብስ አልብሰው ከሚፈትሉ ሴቶች ጋራ እንዲጨምሩት። ከዚያም የጋለ ብረት መንኮራኩር በላዩ አድርገው ዘቅዝቀው ቁልቁል እንዲሰቅሉ ታዘዘ። ሁለተኛም እንዲህ ብሎ አዘዘ። የፈላ ቅጥራን የተመላ ወጭት አምጥታቸው ወደ ጆረው እስቲ ደርስ በራሱ ላይ ድፉበት። ደግሞ ከተሰቀለበት አውርደው ከእስረኛዋ እስክንድራ ጋር በፊቱ እንዲያቆሙ ታዘዘ። ከዚህም በኋላ ምላሱን እንዲቆርጡ አዘዘ። በሊ ቅዱሳን በአንገታቻቸው የሚካበዱ ደንጊያዎችን አስረው በ የፍራጥስ ወንዝ ውስጥ እንዲጥሏቸው አዘዘ። በዚያም ተጋድሏቸውን እና ምስክርነታቸውን ፈጸሙ። ስጋቸውን ምናምን ምእመናን አግኝተው በስውር ቦታ ቀበሩት። በረከታቸው ከእኛ ጋር ልዝል አለሙ ትኑር አሜን። ሰላም ለቴ ወቄ ጢኖስ ዛድሃኖ እምታ ብሎ ተመትሮ ልሳኑ ኢክለ ለነቢበ ቃሉ ያብጥሎ ለስክንድራ ብፅትን ተሳተፈ ትገድሎ እብንኒ ዘመኮንን ሰቀሎ ከመልጥረ ጸምር ለክሳዱ ቀልሎ። በዚች ዕለት ደግሞ ተጋዳይ የሆነ ኤጲስቆጶስ አባ ባስሊኦስ በሰማይትነት አረፈ። ይህንም ቅዱስ የኢየሩሳሌሙ ሊቀጳጳሳት አባ አርሞን ከሌሎች ኤጲስቆጶሳት ጋራ ሾመው፣ በታወቀና በተወሰነ ቦታ ላይ አይደለም እምነት በሌላቸው በአረማውያን አገር ይሰብክ ዘንድ ላከው እንጂ። ይህም ቅዱስ ወደ ካዲያን አገር ገብቶ የከበረ ወንጌልን ሰበከ። እነርሱም እየደበደቡ በሀገራቸው ሁሉ አዞሩት። ደግሞ ወደ ወደ ሰርዑና አገሮች ገብቶ የከበረ የወንጌል ትምህርትን አስተማረ። እኩሌቶቹ በክብር ባለቤት በጌታችን ኢየሱስ ክርስቶስ አመኑ። ያላመኑት እኩሌቶቹ ከሃድያን ግን አሳደዱት። ከከተማው ውጭ ወጥቶ በዋሻው ተቀመጠ። የዚያች አገር ሰዎች እግዚአብሔርን ወደ ማወቅ ይመለሱ ዘንድ በአንድ ልጁም ያምኑ ዘንድ ስለዚያች አገር ሰዎች አዘውትሮ እግዚአብሔርን ማለደ። በዚያም ሰሞን ለእርሱ የአባቱ አንድ ብቻውን ለአባቱ አንድ ብቻውን የሆነ የመኮንኑ ልጅ ሞተ። አባቱም ታላቅ ሐዘንን አዘነ። መኮንኑ አባቱን በህልሙ ልጁን አየው። እርሱም በፊቱ ቆሞ አባቴ ወይ እነሆ እኔ በታላቅ ጨለማ ውስጥ ነኝና ወደ ክርስቶስ ስለእኔ ይጸልይ ዘንድ ኤጲስ ቆጶሱ አባ ባስሊኦስን ጠርቶ ጠርተ ለምነው ሲለው ነበር። ከእንቅልፉም በነቃ ጊዜ ደንግጦ ተነሳ። ከእርሱም ጋራ የአገር ታላላቆችን ይዞ ወደ ቅዱስ ባስሊኦስ በዓት ሄደ። ከእርሱ ጋርም ወደ ከተማ ገብቶ ስለ ልጁ እንዲጸልይ ለመነው። እርሱም ልመናውን ተቀብሎ ወደ ከተማ ገባ። በመኮንኑ ልጅ መቃብር ላይም ጸለየን ጊዜም የመኮንኑ ልጅ ድኖ በህዝቡ ሁሉ ፊት ተነሳ። መኮንኑ፣ ህዝቡም ሁሉ በክቡር ባለቤት በጌታችን ኢየሱስ ክርስቶስ አመኑ። በአገርም ሰዎች ብዙዎች አምነው የክርስትና ጥምቀትን በቅዱስ ባስሊኦስ እጅ ተጠመቁ። በዚያችም አገር ታላቅ የክርስቲያኖች ጉባኤ የሆነ ክፉዎች ሰዎችም ቀንተውበት በጠላትነት ተነሱበት። በክርስቶስ ከማያምኑ ጋር ተሰባስበው ወደ ሸንጓቸው አደረሱት። ይህን ቅዱስ ባስሊኦስን ታላቅ ግርፋትን ገረፉት። ነፍሱንም በጌታችን እጅ እስከሰጠ ድረስ እየሰቃዩ እያሰቃዩ በዚች ሀገር አዋሉ። በረከቱም ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለባስሊኦ ስለ እግዚአብሔር ጸማዱ እሜ ኤጲስቆጶሳት አዱ ሰበይ ተወቅፈ ቃሎ በግዘፈ ልብ ወበብዝሃ እበዱ ሰሚኦ ነገር ራእይ ማአፈ ምውት ወልዱ መኮንን ሀገር ከሃዲ ተጠምቀ በእዱ። በዚች ምለት ዳግመኛ ከተሳቱ ቅዱሳን አንዱ አባ አሌፍ አረፈ። ደግሞ የአውሳቢዎስ የኤፍሬም የአርቃዲዩና የሰማይቱ ኤልያስ የመታሰቢያቸው ነው። በረከታቸው ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለአሌፍን ተቀደሳ በኪደቱ ለብሔር አጋዚ ብሔረ ፍልሰቱ አመ ፍልሰት ይምጻ ስለ ቅዱሳን ተሳቱ ከሚያጽነ አኒ በአዚዝ ረድኤቱስ መለበሲ ሀጥ ጸዋክ ሞቱ እንደ አምላክ በሚሆን በአብ በወል በመልጽ ቅዱስም መጋቢት አስራ ሁለት ወደ ቁጥ በዚችም ቀን ወደ ጠንቋዩ በልዓም ላከው እስራኤልን ይረግማቸው ዘንድ

ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ነው። በዚያን ዘመን የእግዚአብሔር ጸጋ ሳይሰጠው በፊት የእግዚአብሔር ቸርነትን እየለመነ ከመላእክት የዜማ ድምፅን ሰምቶ በጣዕመ ዝማሬው ኢትዮጵያን የዜማ ባለቤት ያደረጋት ያሬድ የሚባል ካህን ነበረ። ይህ ያሬድ በግብረ ክህነት እያገለገለ ሳለ አንድ ሰው በእርሱ ላይ በጠላትነት ተነሳበት። እርሱም በዚህ ነገር እያዘነ ቆይቶ ከእለታት በአንደኛው ቀን ሰውየውን ለመግደል አስቦ ጦሩን ይዞ በመንገድ ዳር ባለ ጉድጓድ አሸምቆ ደፈጠ። ጌታ ኢየሱስም በያሬድ ልቡና ውስጥ ያለውን አውቆ ከኤዶም ገነት በስላሴ አምሳል ሦስት አዕዋፍ ወደ እርሱ ላከ። ከዚያም ሦስቱም አዕዋፍ ያሬድ በቆመበት ወይም በሸመቀበት ቦታ ፊት ለፊት በአየር ላይ ቆመው ከሦስቱ አንዷ አዋፍ በሰው አንደበት በት እንዲህ ስትል ተናገረችው ያሬድ ሆይ፣ ሰውን ለመግደል ለምን ታስባለህ? ክህነትህ ትፈርስ የለምን? በቅዱስ ወንጌል እግዚአብሔር ትእዛዝ ጠብቃት ሕይወትንም ለማግኘት የምትፈልጉ ከሆነ ነፍስ አትግደሉ ተብሎ የለምን? ተብሎ የለምን? ይልቁንም ክህነት ከዚህ ዓለም መንግሥትና ክብር ሁሉ እንደምትበልጥ አታውቅምን? ያሬድ ሆይ አንተ ብፁዕ ነህ። አንተን የተሸከመች ማህፀን የተባረከች ናት አለችው። ቅዱስ ያሬድም ይህን ቃል በሰማ ጊዜ ወደ ሰማይ አቅንቶ እሊያ ሦስት አዕዋፍ ተመለከተና እናንተ እናንተ በሰዋ እንደበት የምትማሩ አመጣጣችሁ ከወዴት ነው ብሎ ጠየቃቸው። በዚያም ጊዜ ከሦስቱ አእዋፍ አንዷ ከሀያ አራቱ ካህናተ ሰማይ ማህሌትን ትማር ዘንድ ንነግር ከኤዶም ገነት ወደ አንተ ተልከን መጥተናል አለችው። ይህንንም ከተናገሩ በኋላ እኒ አእዋፍ ከእርሱ ተሰወሩ። በዚያን ጊዜ ቅዱስ ያሬድን የእግዚአብሔር መንፈስ ወደ ሰማይ ያስነሳውና የሰማያውያን እምቢልታና የመሰንቆ ድምፅ እንዲሁም ቅዱሳን መላእክት በአሸናፊው በእግዚአብሔር ዙፋን ዙሪያ ቆመው ሰማያውያን መላእክት፣ ምድራውያን ረቂቅ፣ አዳም የፈጠረ እግዚአብሔር ምስጋና፣ ለእግዚአብሔር ምስጋና ይሁን እያሉ ያለማቋረጥ በታላቅ ድምፅና በጡም ዜማ ሲያመሰግኑ በሰማ ጊዜ እርሱ ካለበት ስፍራ እነርሱ ወዳሉበት ዘሎ ሲገባ ዘሎ ሊገባ ወደደ። ነገር ግን አልቻለም። ዳግመኛ ምንሊያ አእዋፍ ወደ እርሱ ተመልሰው ተመልሰው መጥተው ከሶስቱ አንዲቱ አእዋፍ ያሬድ ሆይ የሰማኸውን አስተዋልህን? ብላ ጠየቀችው። እርሱ ግን አላስተዋልኩም ሲል መለሰ። እርሷም እንዲያውስ እንዲህ የእግዚአብሔር ምስጋና ትጠራ ዘንድ እኔ ነግርሃለሁ። ይኸውም የጌታ የኢየሱስ ክርስቶስ ቅዱስ ስሙ ነው አለችው። በዚያን ጊዜ ቅዱስ ያሬድ ልቦና የመልካም ነገርና አውጥቶ ተናገረ በማለት ከሀያ አራቱ ካህናተ ሰማይ ስብሐተ ማህሌትን በየወገኑ ተምሮ ከቀኑ በሦስት ሰዓት ቀድሞ ወደ ነበረበት መልአክ እግዚአብሔር መለሰው። በዚያም አኳኋን ቅዱስ ያሬድ ወደ ሰማይ ተነጥቆ ከኪሩቤልና ከሱራፌል ሰባተ ማህሌትን ተምሮ ከተመለሰ በኋላ አክሱም ከተማ በምትገኘው ወደ ጽዮን ቤተ ክርስቲያን ሄደ። ከዚያም ከቤተ ክርስቲያኑ ገብቶ ከታቦተ ጽዮን ፊት ቆመና ድምጹን ከፍ በማድረግ ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል፣ ከጽዮን አስቀድሞ ሰማይን ፈጠረ፣ ዳግመኛም ለሙሴ የድንኳን ስራ አሳየው በማለት በግዕዝ ቋንቋ የተናገረው ዜማ አሰምቶ ተናገረ። ዳግመኛም የእግዚአብሔር የሕጉ ታቦቱ ይችውን ታቦተ ጽዮን ካለችበት መቅደስ ገብቶ ሁለት እጆቹን በታቦቱ ላይ ዘርግቶ ቅድስት ነሽ፣ ብጽህት ነሽ የተመሰገንሽ የተባረክሽ ነሽ፣ ክብርት ሆይ የከበርሽና ከፍ ያልሽ የብርሃን መውጫ የህይወት መሰላል ነሽ፣ አምላክን የወለድሽ መቤታችን ድንግል ማርያም ወይ ከተለይቱ የተለየሽ የመለኮት ማደሪያ ነሽ የሚለውን እስከ መጨረሻው ዘሩና ዜማውን ደረሰ። ቅዱስ ያሬድ እንዲህ እያለ በግዕዝ ዜማ በሚያዘምበት ጊዜ በሚያዜምበት ጊዜ አንድ ክንድ ያህል ከሰማይ ወደ ሰማይ ከፍ አለ። እጆቹንም ዘርግቶ እግዚአብሔርን አመሰገነ። ከዚያም በኋላ ካህኑ ያሬድ ከቤተ ክርስቲያን ወጥቶ አራቱ ደቀ መዛሙርት ተከትለውት በጸለምት ውስጥ በምትገኘው ወደ አንድ ገዳም ለመሄድ ሲጓዝ የአክሱም ጽዮን ካህናት እስከ ተከዜ ወንዝ ድረስ ሸኙት። በዚያም ጊዜ እጅግ ባማረ ጣዕመ ዜማው ድምፁን ከፍ አድርጎ በሁሉ ላይ ጸንታ የምትኖር የእግዚአብሔር ሰላም ዘወትር ከሁላችሁ ጋር ትኑር ብሎ የመሰናበቻ መዝሙር ዘመረ። ካህናቱም ይህንን ቃል ሰምተው መሬድንባን አለቀሱ። እርሱም ከእነርሱ ጋር አለቀሰና ተሰነባበቱ። ካህኑ ያሬድን በጾም በጸሎት ተወስኖ በሚኖርባት ገዳም ውስጥ በየአይነቱ ዜማን ማስተማር ጀመረ። ተማሪዎቹም ጣዕመ ዜማ የደረሰውን ድርሰት ሁሉ ይጽፉ ነበር። በዚህም አይነት እግዚአብሔርን ከማገልገል ጋር መላእክትም በየጊዜው እየጎበኙ በጾምና በጸሎት ተጠምዶ ከ22 ዓመት 22 ዓመት ኖረ። ተጋድሎውንም ፈጸመ። ከአሁኑ ያሬድም ከዚህ ዓለም የሚለይበት ሰዓት በደረሰ ጊዜ ኢየሱስ ክርስቶስ ተገልጾለት፣ ወዳጄ ሆይ ቀድሞ በሰማይ ያለ የመላእክት ሥርዓተ ማኅሌት እንድታይና ወደ ምድር አስተላልፈህ ወደ ምድር አስተላልፈህ ይህንኑ ዜማ እንድትመሰርት እንደ ወደዱ ሁሉ አሁንም ከዚህ ዓለም በምትለይበት ሰዓት እኔ ዳግም ተመልሽ በመጣበት ጊዜ ከካህናተ ሰማይ ሄሮድስ ደማቸው ካፈሰ ተጻናት ጋር በደብረ ጽዮን ትዘምር ዘንድ ሰማያዊ የክብር አክሊልና የብርሃን ልብስ ተዘጋጅቶላል ብሎት ጌታ ኢየሱስ ክርስቶስ ወደ ሰማይ ከእርሱ ጋር በምስጋና ኢየሱስ ክርስቶስ ወደ ሰማይ አረገ። ለእርሱም ክብር ምስጋና ይሁን፣ ይቅርታው ቸርነቱ ለዘላለም ቦት ደርብን የቅዱስ ያዴድ ረዴት በረከት አማላጅነት አይድለየን ለዘላለሙ አሜን።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

ንቁ ሚዲያ እርቱ የቤተ ክርስቲያን ልሳ ነው።